የማቴዎስ ወንጌል ምዕራፍ 19 ከቁጥር 27። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማእስሩ ሐሙሱ ለጥቅምት በዛቲ ዕለት ኮነ ሰማዕት ቅዱስ ቢላሞን ዘእም ሀገረ ኒቆምዲያ። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ጥቅምት 15 ለዚሽ ቀን ከኒቆምዲያ ሀገር ቅዱስ ቢላሞን በሰማዕትነት አረፈ። የዚህ ቅዱስ አባቱ ጣዖት አምላኪ ነው፣ እናቱ ግን ክርስቲያን ናት። ጥበብን አስተማሩት። በዚያም በኋላ ስሙ አርማላስ ከሚባል ቄስ ጋር ተገናኝ እርሱም ክብር ይግባውና የጌታችን ኢየሱስ ክርስቶስን የቀናች ሃይማኖት አስተማረው። የክርስትና ጥምቀትንም አጠመቀው። ታላቅ የሆኑ ድንቅ ታምራቶችን በማድረግ ሀብተ እግዚአብሔርን እስከሰጠው ድረስ በጾም በጸሎት ታላቅ ገድልን ተጋደለ። በአንዲት ቀንም ለዓይኖቹ መድኃኒትን እንዲያደርግለት አንድ እውር ሰው ወደ እርሱ መጣ። ቅዱስ ቢላሞንም በአብ በወልድ በመንፈስ ቅዱስ ስም እያለ በእውሩ ዓይኖች ላይ የመስቀል ምልክትን አደረገ። ያን ጊዜ አይኖቹ ድነው አየባቸው፣ ጤነኛም ሆነ። ንጉስም አይኖቹ የተገለጡለት የዚያ ንውር ዜና በሰማ ጊዜ ወደ እርሱ አስቀረበውና አይኖችን ማናዳነ ብሎ ጠየቀው። እርሱም እንዲህ ብሎ መለሰለት፣ ቅዱስ ቢላሞን ፈወሰኝ። እርሱ እጁን በአይኖች ላይ አድርጎ በአብስም በወልድስም በመንፈስ ቅዱስስም እያለ በመስቀል ምልክት አማተበብኝ። ያን ጊዜ አየሁ። ይህንንም ብሎ እኔ ክርስቲያን ነኝ እያለ በንጉሱ ፊት በግልጽ ጮኸ። ንጉሱም እራሱን በሰይፍ እንዲቆርጡ ታዘዘና ቆረጡት። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚያ በኋላ ወታደር ልኮ ቅዱስ ቢላሞንን አስቀረበው። ስለ ሃይማኖቱ በጠየቀው ጊዜ እርሱም ክርስቲያን ነኝ ብሎ በፊቱ ታመነ። ንጉሱ ብዙ ሽንገላን በመሸንገል አባበለው፣ ብዙ ጊዜ ቃል ኪዳን ገባለት። ባልሰማውም ጊዜ በእርሱ ላይ ተቆጥቶ ድምፁን ከፍ አድርጎ ካልሰማሃኝ እኔ ጽኑ ስቃይን አሰቃይሃለሁ አለው። ቅዱስ ቢላሞንም እኔ ከስቃይ የተነሳ ፈርቼ ሃይማኖቴን ለውጬ ፈጣሪን አልክድም አለ። ከዚያችም ቀን ጀምሮ በብዙ አይነት ስቃይ በብዙ ቀኖች ውስጥ ማሰቃየትን ጀመረ። በግርፋት፣ በስቅላት፣ በባህር ስጥመት፣ ወደ እሳት በመወርወር የሚስተቃይበትን ጊዜ አለ። በዚህ ስቃይ ውስጥ ሳለ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ባጠመቀው ቄስ በአርሜላ ወሳምሳል ተገልጾለት እንዲህ የሚል ቃል የደስታ ቃል አሰማው፣ የመረጥኩህ ቢላሞን ሆይ ደስ ይበልህ፣ እኔ ሰማያዊ መንግስትን አዘጋጅልሃለሁ። የንጉስ ጭፍሮችም ይህንን የደስታ ቃል ሰሙ። ክብር ይግባውና በጌታችን ኢየሱስ ክርስቶስም አምነው እነርሱ በህያው የእግዚአብሔር ልጅ በክርስቶስ ያመኑ መሆናቸውን በንጉሱ ፊት ገለጡ። እዚያን ጊዜ ራሳቸውን በሰፊ እንዲቆርጡ ንጉሱ አዘዘ። ቅዱስ ቢላሞንም እንዲቆርጡት አዘዘ። ከኒህ ጭፍሮች ጋርም እንዲህ ገድሉን ፈጸመ። ቁጥራቸውም ነው የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቢላሞን ማህበር የሆኑ የ158 ሰማዕታት መታሰቢያቸው ነው። ደግሞም የሰላቲዮን፣ የአጥራኪዮስ፣ የኢናፍር፣ የአድራኒቆስ፣ የአርሞሊስ፣ የአርሞቅስ የአድማንያ፣ የአድማንያ፣ የአርሚስ፣ የቅድስት ጾመታ፣ የአባት ኢሳይያስ፣ የጳውሎስ ረድ፣ የሲላስና የሐዋርያትም የእረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 በዚች ቀን ለአባቶች ሊቃነ ጳጳሳት 49ኛ የሆነ ቅዱስ አባት የእስክንድሪያ ሊቀ ጳጳሳት አባ ያቃቱ አረፈ። ምስጋና ይሁላ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 12ቱ ቅዱሳን ሐዋርያት፣ ቅዱስ ቢላሞን ሰማዕት፣ 158 ሰማዕታት የቅዱስ ቢላሞን ማህበር፣ ቅዱስ ሲላስ ሐዋርያ፣ ቅድስት ጾመታ ወራዊ በዓላት ቅዱስ ቂርቆስና እናቱ እየሉጣ፣ ቅዱስ ኤፍሬም ሶሪያዊ፣ አፈ በረከት፣ ቅዱስ ሚናስ ግብፃዊ፣ ቅድስ እንባ መሪና፣ ቅድስ ክርስቲና። በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ሆን አለው። ጌታ ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ! እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በአስራ ሁለቱ የእስራኤል ነገድ ስትፈርዱ ልትፈርዱ በ12 ዙፋን ትቀመጣላችሁ። የማቴዎስ ወንጌል ምዕራፍ 19 ከቁጥር 27። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን፣ በረከት ረዴት ያሳትፈን። የመላእክት አለቃ የቅዱስ ገብርኤል ጥበቃው ረዴቱ አይራቀን። ከነደደው እሳት፣ ከታዘዘው መቅሰፍት በቸርነቱ ያውጣን። የቅዱሳን ሐዋርያት በረከታቸው ረዴታቸው ይደርብን። በጸሎታቸው አስቡን፣ አትርሱን ያሉትን በያሉበት ያስብልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በአልጋ ቁራኛ በደዌ ዳኛ የተያዙትን በቸርነት ይጎብኝልን። ሕፃናትን አሳድጎ ለቁም ነገር ያብቃልን። አረጋውያን እንዲጦሩ እንዲታፈሩ አምላክ በቸርነት ይርዳን፣ የቸርነቱን ስራ ይስራልን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። እን በላቡነ ዘበሰማያት ቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ